አሰላሙ አለይኩም ወረሕመቱላሂ ወበረካቱህ እና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁን? የሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ እንዲሁም ዋለ ሀገራችን ሰላም ያደርግልን እያልኩኝ፣ ዛሬ ደግሞ ሀይቅ የሚሄድ የኢድ ሰርፕራይዝ ለቤተሰቦቿ ነው ማሳያችሁ። 128ሺ465 ብር ነው የፈጀው። እዚህ ጋር በርበሬ እና ሽሮ ገና እየተፈጨ ነው፣ ከወፍጮ ቤት አልወጣም። ቪዲዮ መጨረሻ ላይ አስገባላችኋለሁ ማለት ነው። ምክንያቱም ማብራት የለም ኮምቦልቻ ነበር አሁን መጥቶ ሌላ ቦታ ይጄጀ ነው እኛ ሰፈር እንኳ የለም። እኛ ሰፈር የለም። ሌላ ቦታ አድርሼ ነው እንዲፈጭ ማለት ነው። እና እሱ ተፈጭቶ ሲመጣ ደግሞ ቪዲዮን አሳያችኋለሁ እና ሀባይ ቢዚጋ ጥራጥሬዎች አሉ። መቶ ኪሎ ማሽላ አላት። በጣም ቆንጆ ማሽላ ነው ማሽላው ማብራት የለም እንደነገርኳችሁ፣ ቤት ውስጥ ነው ነው ቪዲዮ የምሰራው። ትናንትና የጠፋብን ነው ማለት ነውና ቆንጆ ማሽላ ነው። እዚጋ እንደምታዩት 11300 ማነው፣ 6000 ብር ነው የገዛሁት በ60 ብር ሂሳብ ማለት ነው። ጤፍ፣ መለስተኛ ጤፍ፣ ቆንጆ ጤፍ፣ አንድ ኩንታል 3 11300 ብር ነው የገዛሁት በ113 ብር ሂሳብ ማለት ነው። በጣም ቆንጆ ጤፍ ነው። ከዛ ሀባይ ቢዚጋ 25 ኪሎ ሩዝ አለ 2900 ብር ነው። 25 ኪሎ ነጭ ዱቄት ስማርት ዱቄት 2300 ብር። ኦመር ዘይት ሁለት አላት አንዱ 1600 ብር ነው። 3200 ብር ማለት ነው። አስሩ ሊትር ከዛ እዚህ ጋር 800 ብር የሾርባ ገብስ። እዚህ ጋር ደግሞ ቡና 4750 ብር። በጣም ቆንጆ ቡና ነው። ኪሎ 950 ብር ሆኗል። በጣም ቡና ተወዷል። የወደፊቱን አላህ ይወቃል። አሁን እዚህ ደርሷል ማለት ነው እና ቡና አምስት ኪሎ 4750 ብር፣ በ950 ብር። እዚህ ጋር ስኳር አምስት ኪሎ 750 ብር ኪሎ በ150 ብር። እዚህ ጋር ደግሞ አተር ክክ አለ 240 ብር፣ 3 ኪሎ ነው የገዛሁት፣ 1 ኪሎ 240 ብር። እዚህ ጋር ድፍ ምስር አለ 260 ብር ነው ኪሎ፣ 3 ኪሎ ነው የገዛሁላት እ ጨው 3 ኪሎ 90 ብር፣ 30 30 ብር። እዚህ ጋር ጥምዝ መኮረኒ በጣም የሚያምር ቆንጆ መኮረኒ ነው። የሚነፈርቅ ምናምን አይነት አይደለም። 10 ኪሎ 1200 ብር። ከዛ ሀዋይብ እዚህ ጋር አድሩስ አለ 1 ኪሎ አድሩስ 600 ብር። የልብስ ሳሙና አንድ ደርዘን 720 ብር። የሻወር ሳሙና ላይፍ ቦይ አንዱ 50 ብር ሆኗል፣ አንድ ደርዘን 600 ብር ማለት ነው፣ 12 ፍሬ ነው። ሶላር ሶላር እዚህ ጋር አሊብሴን ነው 5800 ብር እና እዚህ ጋር ደግሞ ሽቶ አለ፣ ቆንጆ ሽቶ ለእናቷ እና ለአባቷ ማለት ነው። አንድ ሴት አንድ ወንድ ነው የገዛሁት። ወይ ይሄንን ሽቶ የገዛት አንድ ሺህ ብር ነው። ቆንጂ የሽቶ ዋጋው ተመጣጣኝ ሆነ ማለት ነው። በነገራችን ላይ ከዚህ ሙድ ሆነ አለ። በጣም ቆንጆ ሽቶና ሽቶዋ ማለት ነው። ሽቶዋ ለየት ያለ ቆንጂ የሽቶ ናት። እቺ አንድ ሺህ ብር። ይሄ የእናት ነው ለእናቷ ማለት ነው። ከዛ እዚህ ጋር ደግሞ ለአባቷ አለ። ይሄም አንድ ሺህ ብር ነው። ቆንጆ ሽቱ ነው። ባልፈታው ኔ ፓክድ እንደሆነ ይሄድላቸው። የጅማ ረከቦት ቆንጅዬ ከለር ያለው እንደምታዩት 1800 ብር። ሀገረኛ ሲኒ በቀዩ ማች እንደሆንላት አምስት መቶ ብር። ይሄ የረከቦቱ አክሰሰሪ ነው። ከዛ ባለ ሁለት መረብ። 500 ብር እንደዚህ አድርጌ ገዝ ይችላል አለው። እዚህ ጋር ይሄንን ራሱኑ ጆክ ከነ 6 ኩባያው 2600 ብር። እንዲሁም ደግሞ 772 ማነው 772 2200 ማነው 2150 ብር፣ 150 ብር ጨምሬ ነው የገዛው ታጥቼ ማለት ነው ጥርት ያለ ቆንጅዬ ጋር 2150 ብር ትሪ ሶስት ፒስ ነው። 1050 ብር 40 ቁጥር 2 ከ50 45 ቁጥር 350 50 ቁጥር 450 ብር። እንደዚህ አድርጌ እቃዎቿ ይሄንን ይመስላሉ። ከዛ አልባሳቱ እዚህ ጋር ሁለት ሽፎን ነው ያዘዘችኝ። ይሄ አንዱ ሽፎን 1300 ብር ነው። ይሄኛው በጣም የሚያምር ቆንጆ ሽፎን ነው፣ 1300 ብር። ከዛ ሻርፕ ማች ያደረኩላት ደግሞ 800 ብር ነው እንደነገርኳችሁ እነዚህ ሻርፖች ጨምረዋል። እኔ ከትናንትናው ቪዲዮ ትናንትና ከለቀኩት ቪዲዮ ጋር አንድ ላይ ስለሆነ የገዛሁት ከትናንት ወዲያ ለቀኩት ማለት ነው ነው እንጂ ዘጠኝ መቶ ብር ብላሌ። ካሁን በኋላ በጣም ጨምሯል። ደስ የራሱ ውጄ ማለት ነው። ከዛ እዚ ጋር ሽፎን በጣም የሚያምር ቆንጆ ሽፎን አረንጓዴ በወርቃማ ሁለት ሺ ስምንት መቶ ብር። ይሄን ሁለት ሺ ስምንት መቶ ብር በጣም ነው የሚያምረው ሀቂቃተን ከዛ ሻርፑ ደግሞ አንድ ሺህ 3መቶ ብር እንደዚህ አድርጌ ማሻ አድርጌላት አለው ማለት ነው። በጣም ነው የሚያምረው ማሻ አላ ሻርፑ ራሱ እዩት እንዴት እንደሚያምር ከዛ ሀባይብ እዚህ ጋር ለእናቷ ሹራብ አለ ቡኒ ሹራቡን 800 ብር ነው የገዛሁት ቆንጆዬ ሹራብ እዚህ ጋር ደግሞ ጫማዎች አሉ ሸራ ጫማዎች የሚያማምሩ ቆንጆ ቆንጆ ጫማዎች ናቸው። 8800 ብር 1600 ብር፣ ሁለቱ ማለት ነው። 1600 ብር። ከዛ የአባቷ ነው የአባቷ ጫማ እዚህ ጋር 1000 ብር ጫማ፣ 42 ቁጥር። ከዛ ሁለት ሻል፣ ይሄ ወደ አረንጓዴ ሄዳለ፣ ይሄ እርሳስ አስከለር ነው። ሁለት ሻል 2400 ብር። ጥንዳም 1 ማን ነው፣ 450 ብር። እዚ ጋር ካልሲዎች ሁለት ለአባቷ ብለኛለች 120 ብር። እንደገና ደግሞ የጨርቅ ሱሪ ከነ ሸሚዙ ሁለት ነው የገዛሁት። ይሄ አንድ ይሄኛው ሸሚዝ ስድስት መቶ ብር ነው የገዛሁት፣ ይሄኛው ሸሚዝ ማለት ነው ይቀላቀልላቸው ብዬ ሀባይ ይሄኛው ባለ ስድስት መቶ ብር ያደረኩት ይሄ ጋር አንድ አይነት እንዳይሆን ብዬ ነው ለአንድ ሰው ስለሆነ። ይሄኛው አምስት መቶ ብር ነው ሸሚዙ። ይሄ ቆንጆ ሸሚዝ ነው እንደምታዩት። ከዛ ከጨርቅ ሱሪው ጋር ይሄኛው አራት አራት መቶ ብር ነው የጨርቅ ሱሪዎቹ አልባሳቶቹ ይሄንን ይመስላሉ። ከዛ መፈረሻዎች አሉ፣ እነሱን ላሳያችሁ። እንደዚህ ያማረ ቆንጆ የሆነ የትራስ ልብስ 15 የትራስ ልብስና አምስት የፍራሽ ልብስ አራት ተከያ፣ ማነው አምስት ተከያ ፉል አሰርቼላታለሁ። ተከያ 1250 ብር ነው፣ የፍራሽ ልብስ 1550 ብር ነው፣ የትራስ ልብስ ደግሞ 450 ብር እንግዲህ እዩት እዚህ ጋ የፍራሽ ልብስ አምስቱ 7575 ብር ነው የፈጀው። የትራስ ልብሱ ደግሞ 6750 ብር፣ ተካያ ደግሞ 6250 ብር። በጣም ነው የሚያምረው እንደምታዩት። ማሻላ ተባረከ ረህማን። እኔ ፊልተር ምናምን አልጠቀምም፣ ለናንተስ አሳያችሁ ማለት ነው። ቪዲዮ እኔ ስሰራ ፊልተር አልወድም ማለት እራሱን ከነር አያሳይም። ሰው ራሱ ይህንን በሌላ ፊልተር ተጠቅሞት ሲልኩላችሁ ሌላ እቃ ስለሚመስል እና እኔ ፊልተር አልጠቀምም። የትራስ ልብሱ ደግሞ እንትኑ ይሄንን ነጭ ሆነው አንደኛ ያፈከዋል፣ ሁለተኛ ደግሞ ቡኒ ጠፍቶ ነው እና ሀባይቢ ቡኒ ዘርፍ ቢኖር ይበልጥ ፍክት ያደርገዋል። ግን ነጭ ይሄም እንትን አላስጠላበትም። በጣም ነው የሚያምረው። ሀሳባችሁን እናንተ አስቀምጡ። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ከዛ መጋረጃ ብላኛለች መጋረጃ ለመስቀል ያው አልተመቸኝ። ምና ነው አንደኛ ሊጫን ስለሆነ አሁን ዙሁር አልፏል። ሀይቅ ልልከው ስለሆነ እንደዚህ አይነት መጋረጃ ነው የገዛሁት። ከዚህ ገማች እንዲሆን ሶስት መጋረጃ በ650 ብር 1350 ብር ነው የገዛሁት ማለት ነው። ማን ነው? 1950 ብር አልፏል። ቡኒ በቡኒ ማለት ነው። እንደዚህ እንደምታዩት ቡኒ በቡኒ ቆንጆ የትራስ ልብስ ነው የተሰራላት። ማሻአላ በጤና የሚጠቀሙበት ያደርጋቸው። ማሻአላ እንደምታዩት ነው እንግዲህ። ከዛ ሀባይ ቢ ሽሮ እና በርበሬው መጣ። 15 ኪሎ ሽሮና 15 ኪሎ በርበሬ ነው። በርበሬ ኪሎ በ530 ብር ነው የተገዛው ማለት ነው። 15 ኪሎ በርበሬ 9ማነው ዘጠኝ ማን ነው፣ 7950 ብር ነው የፈጀው። 2700 ብር ቅመሙ። ከዛ ሽሮ ደግሞ 10 ኪሎ ባቄላ በ180 ብር ሂሳብ 1800፣ አተር ደግሞ በ180 ማነው ጓያ ማለት ነው፣ 5 ኪሎ በ180። አጠቃላይ 2700 ብር የሽሮ ቅመም 2280 ብር ነው የፈጀው። ማዘጋጀው 2250 ብር። እንደዚህ የአማራ ሽሮና በርበሬ ተዘጋጅቶላታል። ትኩስ ነው። ቪዲዮ ሳልጨርስ ነው እራሱ የመጣው ማለት ነው። እንዴት ሆኖ እንዴት ተፈጨላት? አላህ ነው የሚያቀውና እዚህ አይይ ሰው ነው የሚያቀው ወላሂ፣ እንዲደርስላት ማለት ነው። ፀሐይ የለም ዝናብ ነው ዳመና ነው በቃ። እንዴት እንዴት እንደንከራተተኝ እኔን የማቀው ማለት ነው። ከዛ ወደ መጨረሻ ሲሄድላችሁ እዚህ ጋር አምስት ፍራሽ 10 ሺ አምስት መቶ ብር ገዝቻለሁ። አንዱ በ 2ሺ 1መቶ ብር 15 ትራስ

እንሻአላ ጾሞ ከተቀበላቸው ባሮቹ መካከል ያደርጋለሁ። ሃዋይቢ ሰላም ሁኑ።